በሰሞነ ሕማማት ውስጥ ማለት ነው። በ5500 ዘመን በሚታሰብበት ጊዜ ሰላምታ የለም። ሰላምታ ማለት እጅ በመጨባበጥና በመተቃቀፍ ማለት ነው። በቃላችን ሰላም እንባባላለን። በመተቃቀፍና እጅ በመጨባበጥ ግን ሰላምታ የለም፣ በርቀት ካልሆነ በስተቀር ማለት ነው። ለምን አንዳንድ ሰዎች ድንገት ሰዎች ረስተውት ማለት ነው መጥተው በሰሞነ ሕማማት ውስጥ ሲያቅፉን ወይም ሲጨብጡን፣ ትልቅ ኃጢአት በደል እንደፈጸሙ አድርገው የሚቆጥሩ ሰዎች አሉ። በስህተት ከተደረገ ያንን በዓሉን ላለማሰብ እንደተደረገና ኃጢአት እንደተሰራ ሊቆጠር አይችልም። ግን ምንድን ነው ምክንያቱ ብለን ስንጠይቅ የይሁዳን ጌታችን መድኃኒታችን ኢየሱስ ክርስቶስን አሳልፎ የመስጠቱን ሁኔታ እንድናስታውስ ወይም የዛ መታሰቢያ ነው። ለይሁዳ የተደረገ መታሰቢያ አይደለም። እሱ መታሰቢያ የለውም። አጥር ሶሎ ነው ማለት ነው። ጌታን አሳልፎ ስለሰጠ በመዝሙረ ዳዊት ላይም ተጽፎ እንደምናገኘው ወይም በመዝሙረ ዳዊት ላይ እንደምናነበው መታሰቢያ የለውም እሱ ነገር ግን የሰራው ስራ ወይም ያደረገው ድርጊት ምዕመናን ቆም ብለው ራሳቸውን እንዲያስቡና አሳልፎ ስለመስጠት እንዲማሩ ወይም እንዲያስቡ የምታደርግበት መንገድ ነው ማለት ነው። በዚህ በመጽሐፍ ቅዱስ በማርቆስ ወንጌል ምዕራፍ 14 ቁጥር 44 ላይ አሳልፎ የሚሰጠውም የምስመው እርሶ ነው፣ ያዙት፣ ተጠንቅቃችሁ ውሰዱት ብሎ ምልክት ሰጥቷቸው ነበር ይላል። ይሁዳ ለአይሁድ ማለት ነው ስለ ክርስቶስ አሳልፎ እንደሚሰጠው ምልክት ሰጥቷቸው ነበር። ወጥቶም ወዲያውኑ ወደ እርሱ ቀረበና ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ቀርቦ መምህሮይ መምህሮይ ብሎ ሳመው፣ እነርሱም እጃቸውን በእርሱ ላይ ጭነው ያዙት። የሳመውና መምህሮ እያለው ሰላምታ የሰጠው ለምልክት ነው። ስስመው እሱን ያዙት። ምክንያቱም ከዮሐንስ ጋር ስለሚመሳሰልና አንድም ደግሞ በምትሃት አልፏቸው አምልጧቸው እንዳይሄድ ነክቶ ወይም ስሞ ጠቁሞ አሳልፎ ይሰጣቸዋል ማለት ነው ስለዚህ ዛሬም የምትሳሳሙ ሰዎች በእርግጥ ወዳጃችሁ ነው ወይ ያ የምትስሙት አሳልፋችሁ ልትሰጣችሁ ልትሰጡት አላሰባችሁም ወይ አንደበታችሁ የሚናገረውና ልባችሁ የሚያስበው ትክክል ነው ወይ ስለዚህ የእውነት የወንድማማቾች ፍቅር በመካከላችሁ አለ ወይ ከሰላምታ ባለፈ በዚህ ጊዜ ሰላምታ የለም ሰላምታ የለም ስንል እጅ በመጨባበጥና በመሳሳም ማለት ነው። በርቀትና በድምፅ ግን ሰላምታ አለ። አንዳንድ ሰዎች በዚህ በሰሞነ ሕማማት ድንገት ሰዎች መጥተው ሲያቅፉን ከተለያየን ብዙ ጊዜ የሆነን ሰዎች ፊልድ ሄደው ወይም ደግሞ ክፍለ ሀገር በሌላ ጉዳይ ሄደው ሲመጡ ሳያውቁት ሕማማት ውስጥ ድንገት ሊስሙን ይችላሉ። አቅፈው ድንገት እጃችንን ሊጨበጡት ይችላሉ። በዚህ ጊዜ ልክ ትልቅ ኃጢአት እንደተሰራ አድርገው የሚደነግጡና እነዛን ሰዎች የሚገፈትሩ ሰዎች አሉ። ይሄ አግባብ አይደለም። ሰዎቹ ስላላወቁ ስላልተረዱ፣ ያላወቁትን ነገር ማስረዳትና ማስታወስ ይገባል እንጂ እንደ ትልቅ ኃጢአት አይቆጠርም።